ስለሆንኩ ከአንዳንድ ሰዎች ጋር መዋል እንደማይመጠን የነግሩ ቅስሚ ይሰባበር አረች የምርን ነው። አዎ ሚኪ የምር ነው። ቆይ እሱ ሲጀምር ማን ሆኖ ነው? አንተ እንደዚህ የሚናገር ተው እባክህ ሚኪ፣ እሱ ልክ ነው። እኔ ነኛ ለእውቀት ነው ያለ ትምህርት ከማይመጡ የሰዎች ጋር ካሉ አልኩ ስል ስገፋ ሙ አንተ ቦቻራ ጤነኛ አይደለም እንዲ ምንም የምትቀበጥረው ይሄኛውን፣ ቦቻራ ነው ያላውቀው። ታውቃለህ ሚኪ፣ አንዳንድ ችግሮችና ብሶትህን በሳቅህ ለመሸፈን ስትሞክር፣ አንዳንድ ሰዎች ይመጡና ባዶነትን አሳይተው ይሄዳሉ። አሁን በእናትህ ደሜን አታፍለው፣ በጠረባ ብዬ ሳልዘረረ ተናገር። አንተ ምንድን ነው የምትሰራው? እሺ አሁን በምን ምክንያት እንደተጣላችሁ ንገረኝ። ተው እባክህ ከነገርኩ ስለምትቆጣኝ። ቅርብ ብቻ ሌላ ፋውል ሰርተ እንዳይሆን። ፋውል እንኳን አልሰራሁም። እና ምንድን ነው ትርተህ? የገኒ ጋር ሄዳ ከዚህ በኋላ ከቡሸራ ጋር እንዳትገናኘ ብላ አስጠነቀቅቻት። እና እና ገኒ ደግሞ ከቡሸራ መራቅ አልችልም አለቻት። ቆይ ቆይ ቆይ ቆይ፣ ለምንድን ነው ከአንተ መራቅ ማትችለው? ምክንያቱም ስለማፈቅረው አለቻት። ምን በቃ ይህን ነገር ኩተርቴ እየነገረችኝ እያለ ነው ዩሱ ያስተደብቆ እየሰማን ነበር ከዛ በኋላ መጣ ማህይምነቴ ለሂቨን እንደማይመጥናት አስረግጦ ነግሩ ቀስሚን ስብር ብር አድርጎት ላከኛ ይሄ ጩማ ራስ ራሱን እንዴት ቢያስብ ነው አንተን ማይም የሚለው ታው ሚኪ እባክህ እሱ አልተሳሳትም አልተሳሳተ ወይኔ ሚኪ ትሰማኛለህ ቦቻራ እንደዚህ ተንቀ እንደዚህ ክብር ተናግቶ ዝም ብለን አንቀመጥም እሺ እና እሺ ታድያ ምን እናደርግ በዚህ ደነዝ የሆነ ልጅ ምክንያት ማለት ነው ከሂቨን ጋር በፍጹም እንዳትራራ ታውም ኪባ ከቢበራ ብኝ ነው የሚሻል። እንዲህ ከዛ እሷን ፈታ እናረጋታለን። ከዛ ያ ዮሴያስ የተባለ ልጅ ጭቅላቱን ፍትት ነው የምናረገው። እሺ ይህ ፍቅር የሚባለው ነገር እሱ በእርግጠኝነት ሄቨን ስለተናደደ ቼርሜላን ለማበሳጨት ብላ የተናገረችው ነገር ነው የሚመስለኝ። ለነገሩ እኔም እኮ እንደዚህ ነው ያሰብኩት። አበቃ በእናትህ አሁን እንፍጠን። ወዴ ነው የምንፈጥነው? ሄቨንና ዮሴያስ ይሄን አንድን ነው የሚሆኑት እና ምንድነው ጉዴ? እዛ ጋ ማታ ይሻል። እነዚህ ሰዎች መንገድ ላይ አካውንት አውጡ ምናምን ይሉት ይመስሉኛል። እስቲ በደንብ ተመልከች። ማታ ይሻል እ ምን እንዳያመጡ ነው። ፈጠተብዬ ነው ሽ የማያቸው ቤትዬ፣ ትዬ፣ ቆይ፣ ምንድነው የሚደበላለቅብኝ? ተደበላለቀብሽ እንዴ? እዛ የቆመው ሰውዬ ለምንድን ነው ቀስቴን እየመሰለኝ ያለው? ቀስቴ ስለሆነ ነው ወይ ቤዝዬ? አንችም ተደበላለቀብሽ እንዳይሆን። እኔ ተደበላለቀብኝ። ቆየቱ ቀስቴ ቀስቴ ነው። ወይኔ ጉዴ! ደግሞ እኮ ወደ እኛ እየመጣ ነው። በእጁ ደግሞ አበባ ይዟል። ምን ሊታክለው ነው? ወይኔ ቤዝዬ፣ አሁን እርግጠኛ ሆንኩኝ? እስካሁን እየተጠራጠርሽ ነበር እንዴ? በደንብ ነው የተጠራጠርኩት። እንዴ ነሽ ሊፎንቄ? ደህና ነኝ የኔ ፎንቃ። ቆይ ግን አንተ አላማ ምንድን ነው? ቆይ ምን አጠፋው? እኔ አርፌ ትምህርቴን እንድማር አትፈልግም? አረ በደንብ እፈልጋለሁ እንጂ። ብትፈልግማ፣ እንደዚህ ጉድ አትሰራኝም ነበር። ቆይ ምን አደረኩኝ? ቀስትጊ ልቤ እኮ በፍቅር ቀለጠች። ተው ግን ተዋጉሎን ባለው፣ ተው ተው፣ ጦር ነው የሚሆንብኔ። ነፍስ ምንም አቶኝም። ኔ ቆንጆ ርፍ ቤዚቲ ሰማሹሰማሽው አይደለ? ምን አደረገ ብሎት የማያውቀውን ነገር የኔ ቆንጆ እኮ ያለው። ቆይ ግን ለመሆኑ አንተ እንደዚህ ነገር የት ነው የተማርከው? ያው ከፊልም እያየሁኝ ነዋ። አየሽ አይደለ? ቤዚቲ ጨዋ ነበር እኮ ጥሩ ልጅ። ፊልም እያየ ፍቅር አሰጣጥ እንዴት እንደሆነ ተማረ። አረ ወይኔ ጉዴ ቹቻረ፣ እንደዚህ አይባልም ፎንቃዬ ቤዚቲ እች ነገር ትሸተተለች፣ አይደለም ያው ትሸተታለች። ያ ባለፈው እኮ ስታሸቻ ሳይቼ ነበረ። ሪሊ ሪሊ ሪሊ በጣም ሚገርም ጠረም ያላት ፎንቄ። ምን ጥያቄ አለ? ይህ ፎንቃ ደግሞ ስለ ወድርሽ በጣም ደስ ብሎኛል። እኔ ምለው ፎንቄ፣ ቆይቺን ሸሚዝ እስካሁን ለኪሮ አልመለስክለትም? ባክስቲ፣ ቆይቺ እመልስለታለሁ። ቶሎ ብትመልስለት ግን ይሻላል። ለምን በኋላ እንደዚህ ፏ ብለው ሲያዩ አሬ ነገር መላለው ምናም ምናም ብለው ማጅራትን ብለው እንዳይገላግሉ ብዬ ነው። እንዴ ምን ነካሽ? ቀስት እኮ ነኝ፣ የኔ ጀግና። የኔ ባትሆን እኮ ይቆጨኝ ነበር። አሁን እንሂድ። እንዲሁም ለምን የሆነ ወጥ ውስጥ ያልገ ብዛችሁ። አሁን ገና ቀል ቀለርክ። እሺ፣ ያንተ ግብዣ። እንደዚህ ባፍንጫ ወጣሽ። ሆ አለ ሰውየው። አሁን ና፣ ቀጥ ብለው ወደ ሰፈር እንሂድ አይ እንደ ባለፈው ምናምን እኮ አይደለም እና ምንድን ነው አለ አይደለ ወይ ሰምቡሳ ወይ እርጥብ ነገር በቃ እሱን ገብዛቸዋለሁ። እና እንደዚህ አትልም እንዴ? ቤዚቲ ዛሬ መክሰስ ጋባሽ ተገኝቷል። አሁን እንሂድ። እናንተ ተገባው በዙን ይቀርብኝ እሺ አይ ወይ ወይ ወይ እኔ ቹቹሻ ማለት ሞቼ ቅብር ልበል እንጂ ማለት ነው ቤዚቲ አንቺ ነት እጥጊ ንቅንቅ አለ ንቅንቅ። ኧረ ተውት በቃ አሁን ለማንኛውም እንሂድ የሰምቡሳ እናጠባችንን

ገኒ ነው ብቻሽ? ምንም እንዲሁ አብረን መሄድ እንችላለን? እንችላለን፣ ግን ግን ምን? አንተ የሚቆጣጠሩ ሰዎች አሉ እና። ማን ናቸው? የምታውቃቸው ይመስለኛል። እያወራሽ ያለሽው ስለ ሄርሜላ ነው አይደል? አው ስለ ሄርሜላ ነው ያለችሽ ነገር አለ እንዴ? አይ በቃ ተው፣ ጨዋታ እንቀይር። ለምንድነው እንዲሁ የምንቀይረው? እንዲሁ ገኒዬ፣ በእናትሽ የሆንሽውን ነገር ንገሪኝ። አይ ቲንክ ታፈቅራለሽ መሰለኝ፣ እና ከኔ ጋር ስታየ ደስ እያላት አይደለም ከአንቺ ጋር ብቻ እኮ አይደለም፣ ከሌላ ሴት ጋር ስታይ ደስ አይላትም። ደግሞ አንተም ታፈቅራት እንደነበር ሰምቻለሁ። እርግጥ ነው በጣም አፈቅራት ነበር። ግን ግን? ምን ግን? እሷ እኔን አትፈልገኝ። ለመደበሪያዋና ሙድ ለመያዣዋ ነው የምትፈልገኝ። ይሆናል። ግን ምን ብላሽ ነው? ውሻ አጠገብ እንዳደርሽ አለች። እና ምን አልሻት? እኔ እንደማልችል አልችል ነገርኳት። አመነች? እንድታምነኝ ብዬ አንድ ሰበብ ፈጥሬ ነግሬያታለሁ። ምን አይነት ሰበብ? ስለማፈቅረው ከሱ መራቅ አልችልም አልኳት። ምን እንዴ? ምን ነው ደነገጥክ? ምንም እንዲሁ ነው። አይቲንክ ቅር ሳይላ አይቀርም። በምኑ? አፍቅሬ ያለሁ ስላልኳት ነዋ። ኧረ ለምን ቅር ይለኛል። ካልደበረ ጥሩ። እኔ ደበረ ስለመሰለኝ። ኧረ አልደበረኝም። እኔ እዳው እና እሱ ማህይም ብሎ አንተ ምን ያገባል? በጣም ያገባኛል። እንዴት? ምክንያቱም በእሱ ውስጥ ነፍሰዎች ስለተናገር ገባ። እባክህ አታከብድ። አሁን ከመንገዲ ዞር በልልኝ። ዞር በልልሽ ምን ያደርግልሻል ብለሽ ነው? ብራዘር ቦቼ እንደሆነ አንዴ ቼከስሽን እያሰማመጠብሽ ነው። ኦልሬዲ በቃ እኮ ተበልተሻል። እሱ መቼም ሊሆን አይችልም። አሃ ለካ ማሰማመጥ ያለብሽ አንቺ ብቻ ነሽ። እረሳለሁ እኮ እኔ አንዳንዴ በትክክል እየው ሲያስኮ ነው እንግዲህ ቁርጥሽን ወቂው ያራዳልሽ ቦቼን እንደምታፈቅረው ሄቨን በይፋ ነው ያወጀችው። ተረዳሽ? እሱን ያደረገችው ሄርሜላ ለማስቀናት ነው እንጂ ለሌላ ነገር እንዳልሆነ በደንብ ታውቁታላችሁ። የእውነት እንደሚሆን በቅርቡ እናሳይሻለንሽ። እሱም የሆነው እኔ ከሞትኩ ብቻ ነው እሺ። ነው ብለህ በደንብ ነው እስቲ እንድታየ ሁላችሁም ከባዱ ነው ሲያስመታው ቤዚቲ ግን ችግር እንዳለብሽ ታውቂያለሽ አይደለ? ምን አደረግኩ? ቁጭ ብለን ተረጋግተን መብላት እየቻለ ካሉ ወጣን ብለሽ ያሯራች ቹቹ፣ ሸይ፣ ምን እራሱ ያደረኩት ለእናንተ ክብር ስል ነው። እንዴ፣ እንዴ፣ ቀስቲ ሰሞኑን ቤት እየገባ ያለውስ በጣም እያረፈርኩኝ ነው። ማሚ ደግሞ ይሄን ነገር ካወቀች ምን ምን ነገር ነው የሚፈጠረው? ታውቂ የለ እንዴ። አያሳስብሽ፣ ቤዚቲ። ሰዓትም ከሄደ ያሬድን ደውዬ መኪና ይዞ እንዲመጣ አረጋግጥ። ምን ቻምሽ አለ እየቀለልኩኝ ነው። እሺ ወይ ቀስያችን መኪና ብታያ ነው። የምሬ ነው። አንተ ሞኝ፣ እንደዚህ ስትባል ደግሞ አርፈህ ተቀመጥ። ሌላ ነገር እንዳታስብ። መቻጠ ምን ያደርጋል ደግሞ። እንደዚህ ስለው ሰምቶ ማለት ነው። ነገ ወይ ዛሬ መኪና ይዤ ካልመጣሁ ነው። ምይባለ የማያደርገው ነገር ምን አለ፣ ይኸው መጨረሻ ሆነ። ምን ሆነ ነው? ምን ያለንኩት ነገር አለ ብለሽ ነው? ይሁን ልጅ ነገር ለታረግሽ። ቀስቲ ቶይ ቢያለው ቶይ፣ ምንድነው ቀስቴ? ችግር አለ እንዴ? ዝም ምንም ችግር የለም። እኔ ግን አልመሰለኝም። የሆነ ነገርም አለ እንዴ? መኖርም አለ ይሄው። በዚህ ሰዓት ላይ ጆንያ ሙሉ ቁራሌ ሞልቼ የሚሄድ የነበርኩ በሱ ምክንያት ይሄው ባዶ እጄ እያጨለልኩ ባዶ መንገድ ላይ። ወይኔ እናቴ፣ አሁን ገባኝ። ቀስቴ ፎንቂ፣ አንቺ እዚህ ነገር ውስጥ አትግሽ እንዴ? ለምን ደም አገበው? ይሄ ሁሉ ነገር የሆነው እኮ በእሷ ምክንያት ነው። እናንተ ልጆች ምንም ነገራችሁ እየገባኝ አይደለም። ምንድን ነው? ምን መሰለሽ? እኔት ቀስቴ ፎንቆን ለማስደሰት በሚል ምክንያት ሞላ፣ አንተ ሰውዬ፣ ቆይ ምንም ነገር እንዳላወራን እንዴ? ይፈልገው አዎ አሁን ምንም ነገር እንድትናገር አልፈልግም። ከሆነ ታዲያ እዚች ጋር ፈርማ ቆይላ። ምንድነው የሚፈርመው እንዴ? ገንዘቤን በሰዓቱ ሊከፍለኝ ይፈርምልኝ። የምን ገንዘብ ሞላ? ዝርዝሩ ላ እሱ ያውቋል። እንዲ በገንዛ ገንዘቤ እኮ ተሰቃየኩ፣ ሰላሜን አጣሁ፣ እንቅልፍ ነሳኝ እኮ። እንዴ አንተ ልጅ ቆልፏለሁ አልኩ እኮ። ይኸውልህ ቀስቴ እኔ ልብ የሚረጋገው እን ስላልክኛለ ሆ ባይሆን እዚጋ ስትፈርምልኝ ነው ልብ የሚረጋጋው። እስኪ አምጣው ረጋቱ። ይታሽ እንግዲህ ፎንቀይ ሶስት ሺህ ብር ነው የተበደሬ። 3000 ብር አንተ ግን ትንሽ አይደብረም እንደዚህ ስታደርግ እርፍ። እኔ ደግሞ አኔ ምን አደረኩሽ? ወንድ ልጅ አይደለ እንዴ እሱ ከቹኩ ጋር አይደለ ያለው። ምን አለ በኋላ ዞር ሲላ አግኝተህ ብትነግረው። እኔማ እኮ እንደዛ አድርጌ ነበር። መቼ? ባለፈው ነው። ቀስቴን የተበዳሪ ቦታ ቦቼን ደግሞ የማኝ ቦታ ላይ ያስፈርሚያቸው ነበር። እሺ ከዛስ ምን ሆነ? አቶ ቀስቴ ከፈረመልኝ በኋላ ተቀብሎኝ ቅድድ። አስቴ ለምንድን ነው የቀደርክበት? ይቀደርክበት እሱ ነዋ ማንበብ አይችልም ብሎ 3 ሺህ ብር የተበደርኩትን ስድስት ሺህ ብር ተበደራለ ብሎ ያስፈረመኝ። ምን አንተ ሞላ እንደዛ አድርገሃል እንዴ? ባደርግስ ምንድነው ክፋቱ? እንዴት ክፋት የለውም። ባንክም እኮ ሲያበድር ብር የሚቀበለው በወለድ ነው። እሺ ቢሆንስ ታዲያ በመቶ ፐርሰንት ወለድ ግን አይደለም እና በስንት ይሆንለት? እሱን እንኳን አግሪመንት ሊኖራችሁ የሚገባው አሁን ሳይሆን ስታበድረው ነበር። እሺ የኔ እናት አንቺ ወገኛ ነሽ። መቼ አግሪመንት ውስጥ እንድንገባ ድል ሰጠኝ። መጣ ስራ ቦታ ላይ እንቃ አድርጎ ከመሰራ ብትወጣ ውስጥ ሁለት ሺ ብር እንቃ አድርጎ ወሰደ። ከዛ ደግሞ ስምንት መቶ ብር በሁለት መቶ ብር እቁብ ገዛኝ። አንድ ሺ ብር፣ ሶስት ሺ ብር ሆን አጠቃላይ ወሰደ። የምር ሞላ ግን ግፈኛ ነሽ። የኔ እናት እኔ ከሀገር የወጡትኝ ሊሰራ ነው። ገባሽ። ይሁና ምን ታካብዳለህ አሁን። ጉዳዩ የጋራ ሆና ፍርሙልኛ አላቸው ትፍርሙልኝ

ትምህርት ታ ፈለገሽ ምን ነበር አልነገርኩሽም ትምህርት ቤታችን ማለት ነው ትልቅ የሆነ የአርት ፌስቲቫል እንዲካፈል ኢንቪቴሽን መቶልናል እና እናማ ትምህርት ቤታችን ወክለው የሚወዳደሩ ተማሪዎች ለመመልመል ማለት ነው ርዕሰ መምህሩ ለእኛ ኦሬንቴሽን ሰጥቶናል የምርሽ የአሹር የምርኝ ነው ቆይ ግን በምን ዘርፍ ነው የተለያዩ ዘርፎች አሉት አንደኛው በዳንስ ነው በባህላዊም በዘመናዊ እሺ ሌላስ ሌላኛው ደግሞ የግጥምና የአክቲንግም ውድድር አለው እና ቆይ አንቺንሽ መዝገባው በበላይነት እምትመሪው? እኔ ማስታወቂያውንና የቅስቀሳውን ስራ ነው የምሰራው። መዝገባውን የሚሰራው ግን ናታን ነው የሚባል ልጅ። ናታን ደሞ ማን ነው? አንድ ናታን ነው የሚባል ልጅ አለ። ያስረኛ ክፍል ተማሪ ነው። እንዴ ቆይ፣ እሱ እንዴት ይህን እንዲመዘግብ ተመረጠ? ያው እሱ ዝንባሌው ዳንስ ላይ ስለሆነ ይህንን እንዲያስተባብር ለሱ ሰጥቶታል። እኔ ደግሞ ያው ኢንተረስት ጋዜጠኝነት ላይ ስለሆነ የቅስቀሳውን ስራ እየሰራሁ እና... ቆይ አሁን ምን እያደረግሽ ነው? እሺ፣ ማስታወቂያው ለጥ ነው። ይሄን ወዴት ልመዘገብ ነው ያልሽው? አዎ ልመዘገብ። አኒታ እየቀለድሽ ብኝ ነው? አይደለም፣ አረ እንደሱ አይደለም። እና የምሬን ነው ሰውሲ። እሺ ቆይ በምን በመዛፍ ነው የምትወዳደሪኝ? በዘመናዊ ዳንስ። ምን በዘመናዊ ዳንስ ነው ያልሽው? አዎ። ምነው ገረመሽ? ፕሊዝ አኒታ አታስቂኝ። እን ቆይ ለምንድን ነው የምትስቂ ብኝ? ቆ አንቺ እንዴት ብትዳፈሪ ነው ዘመናዊ ዳንስ እወዳደራለሁ የምትዩ ሊሆን ገባኝ። አትችልም ብለሽ ንቀሽ ነው አይደለ? እኔ እንደዛ አይደለም ግን፣ ይኸውልሽ እኔ እንደ ጓደኛ መመክርሽ ማለት ነው። ከዘመናዊ ይልቅ ባህላዊ ወይም ብትሞክሪ ነው የሚሻለው። እኔ ሆነ ደግሞ ማን ነው ተሰሻለሽ? ወዴት ነው ወደ ምን ይሄዳል? መዘጋት እንግዲህ፣ አቅምሽን የምታውቂው አንቺ ነሽ። ለማንኛውም እኔም ለጥፍ ስለሆነ አብረን እንሄድ። ምን እንደሳቅሻለሽ ወንዜው ወይኔ ወንዜው ወይኔ ወንዜው ወይኔ ወንዜው። አይ እንግዲህ በቃ ዝም በት። ይሄ ወንዙን ተውና አንተ ራስህ እኮ ጉዱ ነው። ፀጉር ምንድነው ተባክሽ፣ ፀጉር ትያለሽ? አሁን ስንት የሚያሳስብ ነገር ትሸር በቃል ያለን ይሄ ፀጉሬ ምን? አይ አሁን እሱን ተይውና እኔ የምልሽ ማለት ነው አሁን ወንድሜ ነው። ወንድሜ ደግሞ ማነው? ወንድሜ አሀ ቦጋለ ነው፣ ቦጋለ

አሀ፣ ምን ትላለች? እኔ የምልሽ አሁን ማለት ነው አሁን አይደል የነገረችን ሄርሜላ ሄብንን ጉድ። ሀ፣ እሺ ይኸውልሽማ ትላንትና ሄርሜላ ሆብዬ፣ ሄብን አጠገብ ሄደችና ቦቻ ጠፍቶ እንዳደርሽ አለች። ከዛስ? ሀ ታማ ሄብንን ብኛለች አለቻ። ጉድ፣ ምን በወጣት ነው ባከሷን። ብኛለች? እናማ ነገር ወዲህ ነው። ወዴት? ተጠጊ ተጠጊ፣ ወዲህ የልብ ጉዳይ ነው ነው የምልሽ አልገባኝም። የልብ ጉዳይ ስትል ደግሞ እንዴት ነው? እኛ ሳናውቅ ለካ ሄቨን ቦቸራን ከጅለዋለች። እርፍ ማርክ ቆይ፣ ይሄ ከጅለዋለች የሚባለው ቃል እኛ ሳናውቅ ትርጉሙን አልቀየረም አይደል? አሃ ይሄት ይቀይራል ብለሽ ነው? ካልቀየረ ሄቨን ቦቸራን ወደዋለች እያልከኝ ነው? እንዲ አይገርምሽም? ቆይ፣ አንተ እንዴት አወቅ? እጅ ራሷ ብቻ አውጋችሁ ባፏ ለማ አሃ፣ ለሄርሜላ፣ ይህኔ ነው መሸሽ። ቆይ፣ አንተ የምርህን ነው እንዴ የምታወራው? ጓሳብ ሄድሽ እን አይገርምሽም? ምንዲ ሄርሜላ ጭራሽ ከቦቼ አጠገብ ምንም ፎንቀው ስላለብኝ አድርቅም አለች። እኔ አላምን እዛ ምን ማንን ወይ ወይ ደግሞ ምን ደግሞ ምን ወይ እኔ እንጀሪ አላወቀችኝም። ልኳን ነው ማሳያት። አይ አይ አንተ በሶስት ተከባህል። ይኸው አንድ እራሱ ጠፋ። የለም አንተ ምን አለብህ? ሁሉም የሚወድ ሀላ አንቺ ብቻ ነሽ ከዛ ቦቸራ ከሚባል ልጅ ጋር አቁሚ ስልሽ ጭራሽ ግቢው ሙሉ ወደዋለሁ እያልሽ ተሶሪያለሽ ታዲያ አንተ ምን አስጨነቀ ለምን አይጨንቀኝም እኮ እንዴት ወንድ ልጅ እኮ ነው እና ወንድ ልጅ ደግሞ በባህሪው እንኳን አፈቅርሃለሁ ብለሽ ይቅርና ከሳቅሽለት የወደድሽው ነው የሚመስለው እና እናማ ሄርሜላን አፏን አዘጋለሁ ብለሽ የጀመርሽው ጨዋታ ልጁ ሌላ ነገር ውስጥ እንዳይከተው ስለምን ጨዋታ ነው የምታወራው ቦቸራ ናፈቅረዋለሁ ስላልሽ፣ ጨዋታ ነው? አሀ እሱን አባባሌ እንደ ጨዋታ ነው ያየኸው ማለት ነው። እና ቁም ነገር ነው እያልሽ ነው? መሄድ ነው። ግን ወዴት ነው ምትይዙ? ላንተ ማብራራት አይጠበቅብኝ። የጠየቁሽን ጥያቄ ሳትመልሽልኝ ወዴት ነው የምትሄድሽ? ማን ነው የሚያስገድደኝ? እኔ ምን ቤት ስለሆንክ? የልጁ ህይወት ስለሚያሳስበኝ ግዴታ የጠየቁሽን ጥያቄ ትመልሽልኛለሽ። የቦቸራን ነገር አታስብ፣ ለኔ ተወሽ። ቆይ ቆይ፣ የቦቸራን ነገር ለኔ ተው ማለት ምን ማለት ነው? መቼም ቢሆን በእኔ ምክንያት ቦቻራ እንዲጎዳ አላደርግም። ገባ ማለት እና አፈቅርሻለሁ ሲልሽ እሱ እንዳይጎዳ ብለሽ የፍቅር ጥያቄውን ትቀበያዋለሽ ማለት ነው? እሱ ያገባል። ቆይቺ ልጅ አመረረች እንዴ? እሺ ወይ ዘርቶቻ እንዴት ነሽ? ወይዬ ጸግዬ፣ አለሁልሽ። ቀኔን እየጠበኩኝ። አሃ የምትሞችበት እና እሱንማ፣ አንቺ ብትነግሪኝ አይሻልም። እኔ ምኑን ነግርሻለው? ነግርሻለሁ ብለሽ ነው ጸግዬ። እኔ እናት፣ እኔኮ ባጉጉት አለኩብሽ። ምን ማለት ነው? መሽቶ በነጋ ቁጥር መቼ ነው ቀኔ መቼ ነው የሚሸኘው እያልኩኝ ነዋ። እና እኔ ምን ላርግሽ ጸግዬ? ገላግኝና ነፍሴን ወደ ሰባተኛው ሰማይ ሸኝልኝ። ምን አስቸኮለሽ? እንደዚህ እያልሽ ልክ ልኬን ንገሪኝ እንጂ አሁን የምታወሪውን ከጨርሽ እንሄዳለን። አረ እንዴ፣ እምልሽ ነገርም አለኝ። ምንድነው እሱ? ቆይ በምንድን ነው መገላጊ ማለት? ማለትማ፣ እንደው በሽጉጥ ነው ወይስ በቦክስ ነው ወይስ በምንድን ነው? እሱ ሰርፕራይዝ ቢሆን አይሻል? አደራሽን አደራሽን፣ ግን ጸግዬ፣ አደራሽን ብዬሻለሁ፣ እንዳትረሽችኝ ቃል። በሽጉጥ ከሆነ ለኩፍ አድርገሽ እንዳትደኝ ይጠዘጥዛል ሲሉ ሰምቻለሁ። እና እንዴት ይሁንልሽ? በቃ እሺ፣ አንዴ ጣ አርግኝና ጭንቅላቴን ፍርክስክስ ብሎ ያኔ ነው ግልግል ማለት። ሽጉጥማ የማይሆነ ለምን? ምክንያቱም ቶሎ ስለሚገላግል። በጣም ነው እንዴ? እንድሰቃይ እየፈለግሽው? በደንብ ነው። ቆይ ግን ይህን ያክል ምን አድርጌሽ ነው? እሱን ልቦናሽ ያቅባል። አሁን ስለምቸኩል መሄዳለች። አይጸጋ፣ እኔ ኮቾቹ